ሰላም ውድ የታታሪዎቹ ፕሮግራም ተከታታዮቻችን፣ ዛሬ እንግዲህ በጌዲዮ ዞን በይርጋ ጨፌ ከተማ አንድ ታታሪ ወጣት ወደ እናንተ ይዘን እንቀርባለን። ከፕሮግራማችን ጋር አብሬያችሁ የምቆየው እኔ ሀፒ ብርሃኑ እባላለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ሰላም ውድ የታታሪዎቹ ፕሮግራም ተከታታዮች በሙሉ ዛሬ እንግዲህ እንደተለመደው አንድ እንግዳ ወደ እናንተ አይዘንላችሁ መተናል። የዛሬው እንግዳችን እንግዲህ የተለያዩ ቅርጻ ቅርጾችን በእርጋ ጨፌ ከተማ የሚሰራ ብዙ አመታትን ያስቆጠረ ታታሪ ወጣት ነው ማለት ነው። አባከራ ሰን አስተዋውቀን እሺ። አመሰግናለሁ ያው ስሜ ተመስገን አለም ይባላል በእርጋ ጨፌ ከተማ ነው የምኖረው የቅርጻ ቅርጽ ባለሙያ ነኝ። ስለዚህ ለረጅም አመታት እነኚህ ቅርጻ ቅርጾችን በመስራት ይታወቃለሁ። ከተማዬን አካባቢን በማስታወቅ የምታወቅ ወጣት ልጅ ነኝ። እሺ እናመሰግናለን። እና እንግዲህ ይህንን ስዕል እንዴት ጀመርክ? ያው ይሄ የጀመርኩት ያው ከልጅነት ጀምሮ ነው። የእግዚአብሔር ስጦታ ነው። እሱ ጸጋ ነው ስጦ ስለሆነ ልጅነት ነው ጀመርኩኝ። ትንሽ ልጅ ሆኜ አስታውሳለሁ። በጣም ጩጭ ሆኜ ነው ጀመርኩት። ከዛ ጀምሮ ነው መስራት የጀመርኩኝ። በጣም ቆይቷል። የዛሬ 16 ዓመት በፊት ይመስለኛል። ከዛ ፊ ወደ ሁለት ሺህ አካባቢ ሁለት ሺህ አንድ እንደዛ አካባቢ ነው ጀምሩ እንግዲህ ከጀመረ አስራ ስድስት አመት የነሱ አመት አመት ነው። ከጀመርክ ካሁን እነዚህን ቅርጻ ቅርጾች መስራት ከጀመርክ ከ16 አመት ሆነዋል። ገና ስትጀምር እንዴት አሉ ሰዎች፣ በዙሪያ ያሉ ሰዎች፣ ቤተሰብ ሊሆን ይችላል፣ የአካባቢ ሰው ምን አለ ይህንን ስራን ሲያየው ልክ ብላል? መጀመሪያ ስትጀመር ያ ሁሉም ነገር በተመቻቸ አይደለም፣ ብዙ ቻሌንጆች አሉ ስለዚህ ይህንን ስራ መጀመሪያ አካባቢ ሲጀምር አብዛኛው ሰው ይህን ስራ ሲተ አንተ ለምን አታጥናም? ወደ ትምህርት እንኳን ይሄ ስፍራ እኛ አካባቢ ስላልተለመደ ወደ ትምህርት ነው አብዛኛው ጊዜ አጥና ምናምን ይባላል። እኔ ደግሞ ሁለቱንም ይዤ ነው እያጠናኝም ትምህርቴንም ይህንንም ስራ ጎን ለጎን እያስካሄድኩኝ ነው ን ያልኩኝ ግን፣ የነበረው አመለካከት ጥሩ አልነበረ በወቅቱ የነበረው እንደዚህ አይነት ነገር ስላልተለማመደ አካባቢያችን ላይ ብዙም እስከዚህ አልነበረም። አብርታቱም ነበር። አሁን ግን ያለው ነገር ጥሩ ነው ትንሽ ከበፊቱ ማለት ነው። የሰው አወርነስ አድጓል። ሁሉም ነገር የተሻለ ነው። እኔ መምህር አብነት አብ እባላለሁ። ያው የተመስገን አብሮ አደግ ጓደኛ ነኝ። አብረን አንድ ሰፈር ነው ተወልደን ያደግ ነው እና በርካታ የስነ ጥበብ ባለሙያ ወይም የእደ ጥበብ ባለሙያ ነው። እንዲሁም በአካባቢውን የማሳወቅ በርካታ ስራዎች እንደሚሰራ ይስተዋላሉ። ስራዎቹ ምስክር ናቸው። ምክንያቱም የሚሰራቸው ስራዎች እንግዲህ እንደምታዩት የተለያዩ አካባቢ ላይ ያሉ አባገዳዎችን በእጁ የተለያዩ ውጤቶችን፣ እንዲሁም ቴክኖሎጂ ነገሮችንም በማስተዋወቅ የተለያዩ ማቴሪያሎች የሚሟሉለት ችግር ፈቺ የሆኑ ነገሮችን በማበርከት ደረጃ በርካታ ድርጊቶችን ይከውናልና። እና ከዚህ በተጨማሪ ሌላ ስራ አለ እሰራለሁ። ሲቪል ሰርቫንት ወይም የመንግስት ስራ እሰራለሁ። በተጨማሪ ሌላ ስራ እየሰራሁ እነኝህን ስራዎችን በመስራት ትርፍ ሳስ ስኖረኝ ነው በመስራት ነው። ኦኬ ስለዚህ አርቱንም መንግስት ስራውንም በሁለቱንም እየሰራህ ነው ማለት ነው። እንግዲህ እዚህ አካባቢ እንደዚህ አይነት ነገር አልተለመደም፣ አብዛኛው እና እንዴት ነው ተቀባይነት አለው እስካሁን ባለው ነገር እስካሁን ያለው ነገር እስከዚሁም ነው ብዙም ያው ተቀባይነት ቅድም እንደነበር እዚኛ አካባቢ ላይ እንደዚ ነገር አልተለመደም። አሁን ባለው እንትን ትንሽ የመነቃቃት ነገር አለ። ይህ አርቱ ዙሪያ ላይ ብዙም ብዙም እኛ አካባቢ አይታወቅም። እኔ እንደዚህ አይነት ነገር በመስራት ያው የመጀመሪያ ነው። እንደ ዞናችንም እንደ ከተማችንም እንደዚህ አይነት አርት ሌላ አካባቢ አካባቢዎችን ላይ የለም። ስለዚህ አሁን ያለው ነገር ትንሽ ደህና ነው፣ እያደገ ነው እየሄደ ያለው ከበፊት ከነበረው ማለት ነው። ትንሽ ጥሩ ነው። እሺ፣ ከሚመለከታቸው አካላት ጋር የመስራት እድሉ ነበረ? ከሚመለከታቸው አካላት ጋር አዎ፣ ብዙ ጊዜ ብዙ አመታትን ሰርቻለሁ ከኢትዮጵያ ግጥሞች ፎረም እዛኔ ድሉን አግኝቼ ወደ 2011 አካባቢ ሀገሬንም አካባቢንም ጭምር በማስታወቅ ብንኛ አርቶች ከነሱ ጋር ድል አግኝቼ መስራት እንት ነበርኝ። ከዚህ በፊትም የተለያዩ ሚዲያዎች ላይ እነኝን አርቶችን በማሳተፍ አካባቢን ሀገሬን አስተዋወቅ ያለሁ። ማንም ቤት መጥቶ ሰፖርት የሚያደርግ አካል አለም። እንደዚህ ነው ከኛ አካባቢ። ስለዚህ ይህን ሁሉ ስራ የምሰራው በራሴ ፈርጥ ነው ማለት ነው። ፋይናንሻሊም፣ በምንም ከራሴ ነው ማለት ነው። ፋይናንሻሊም አሁን እንዳልከው ኢኮኖሚካል ማትሪያሊዝም አጠቃላይ በኔ ነው። ስለዚህ አሁን የሚመለከተው አካል ምን ቢያደርግልህ ነው አንተ ከዚህ የተሻለ ስራ የምትሰራው ብለት አስባለሁ። አዎ፣ አንደኛ ይህንን ስራ ለመስራት ቦታ አስፈልጋል። ራሱን የቻለ ቦታ ማስቆመኛም ቦታ አስፈልጋል። በተለይ ደግሞ መስሪያ መስሪያ ዋናው ነገር ነው ሲሰራ ነው ፊልሙ ነው። እዛ ሰርተ ደግሞ የምታስጎብኝበት ቦታ እንደ አካባቢያችን ለምሳሌ እንደ ሙዚየም የመሳሰሉት ነገሮች ያስፈልጉኛል። እንደ ጨፌ ከተማ ይህንን ትልቅ ሙዚየም ለማቋቋም ነው ጥረት እያደረኩኝ ነው ያለሁት። እሱንም ያመለከተው አካል የሆነ አካል ጋር እንትን ይሄ ድጋፍ ቢያደርግልኝ ለምሳሌ ቦታ የኢኮኖሚካሊ በበጀትም ሊሆን ይችላል ያግዘኝ። አሪፍ ነው ላለው ቦታ ብሰጡኝ ምን የምናሳይበትን አካባቢያችን ሀገራችን ጭምር የሚያሳው ቀርት ነው። ስለዚህ ይሄ ቤት ውስጥ ተቆልፎ ነው ያለው። ምንም ጥቅም እየሰጠ አይደለም፣ ቤት ውስጥ ሆኖ። ስለዚህ እንደ ጨፌ ከተማ አስተዳደርም ቦታ ባለፈው ቃልም ገብቶልኛል፣ ከንቲባ አጠቃላይ እዛ ያሉት ማኔጅመንት አካላትም ጭምር ቦታ ጥያቄ አለኝ። አሁን እስኪ የት እንደምደርስ ላቅም ቦታውን ነው እንትን እያልኳለሁ አካባቢን ከማሳወቅ አንጻር እና የተለያዩ ያደጉት አካባቢ ላይ ይሄ ነገር በስፋት ሲሰራና ወደ ቢዝነስም ሲለወጥ እናስተውላለን። ስለዚህ እንደዚህ አይነት የችሎታ ያላቸውን ሰዎች የአካባቢ ሰዎች ወይንም ባህልና ቱሪዝሙ ትልቅ ቦታ ሰጥቶት ለልጁ ሞቲቬት ሆኖ ጎን ለጎን ስራውን እየሰራ ይሄኛውን ደግሞ በሰፊው ማስታወቅ የሚችልበት አቅም ከፍተኛ ስለሆነ የኛው ቢሰራ መልካም ነው ላለ። እኔም በዚህ አጋጣሚ ያው እስካሁን 16 አመት፣ ቀላል አመት አይደለም። ኦሞስ 17 አመት እንደሆነህ ነው። እና እኔ እንግዲህ በዚህ አጋጣሚ አንተን እንግዲህ በርታ ለማለት ወዳለሁ። እንግዲህ አሁን ባለህ እቅድ ላይ ወደፊት ሰፋ ያለ ሙዚየም የመክፈት እቅድ እንዳለ ነግረህናል። እና እንዴት ነው ይሄን አካባቢ በደንብ ሪፕሬዘንት የሚያደርጉ ነገሮችን ሰርቻለሁ ብለ ታምናለህ? አዎ አሉ ለምሳሌ፣ እዚህ ፊት ለፊት ለምታዩቸው ባለፈው እንደውም በዩኔስኮ ከተመዘገበ በኋላ እዚህ ጋር ፊት ለፊት ያሉት አግሮ ፎረስት በትንሹ ለማሳየት ለማሳየዝና ለማስተዋወቅ እንዲሆን ብዬ ስራታው። እዚህ ጋር ቡና አለ። ጨፌ ያው በቡና ነው የምትታወቀው፣ በእንሰት የምትታወቃለች። እዚህ ጋር እንሰቶችም አሉ፣ ሌሎችም አሉ። ማተራሮች ብዙ ናቸው። አካባቢ የሚገልጽ የሚያሳይ ብዙ ሁሉም ነገር የተሟላን ማለት ይቻላል እንጂ አሉ። እነኚህን በደንብ እያስታወቁኝ ያለሁት ለምሳሌ ባለፈው በዳራሮ ባህል ላይ ስታዲየም ላይ የተለያዩ እንደዚህ ግዥቢኖች ላይ በመሳተፍ አካባቢ ላይ ያሉትን አርቶችን በማስታወቅ ከፍተኛ ሚናይት ስሮክ ነው ያለሁት። ስለዚህ አካባቢውን የሚገልጽ ነገር አግባቡ እንደሰራህ ነው እና ሶስት ነገር ጌዲዮ ህይወቱ ነው ይባላል። አንደኛ ቡና፣ ሁለተኛው እንሰት እና ሶስተኛው ዛፍ ነው። እና እና እኚህን በአጠቃላይ አንተ እንደምመለከተው ከሆነ ገልጸዋል ብዬ አምናለሁ እና መልእክት እንደው የምታስተላልፈው መልእክት ካለ ለአንተም ሆን እንግዲህ ለሚመለከተው አካልም እንዲሁም ለቀጣይ ትውልድ ይሆናል ብለ የምታስተላልፈው መልክት ካለ ልክ ነው። አንደኛ መልክቴ እኔ ያው እኔን፣ ስራ ከጀመርኩ ልጅነት ጀምሮ ነው። ማንም አልደገፈኝም፣ እዚህ ደረጃ ደርሻለሁ። ማንም አካል የደገፈኝ አካል የለም። ልክ እንደ እኔ ብዙ ልጆች አሉ፣ እኛ አካባቢ ላይ እንደዞኑ ማለት ነው። ይሄ በፈጠራ በተለያየ የራሳቸው ታይለንት አላቸው ልጆች አሉ እነ ልጆች ወይ የሚመለከተው አካል ወስቶ እነሱ ላይ ቢሰራ የተሻለ ቦታ እንደርሳለን ብዬ ነው ል ማለት ነው። የተሻለ ቦታ ሰርተ ሰርቶ ልጆች ያለ የእነሱን እውቀት ማለት ነው ወስቶ የተሻለ ቦታ እንዲደርሱ ቢያመቻች፣ በኢኮኖሚ ካሊም በተለያየ በማተሪያል ድጋፍ ያደርግላቸው። ሌላ አካል ሌላ ዓለም የደረሰበትን ቦታ መድረስ ምንም አይከለክለን። ስለዚህ እኛ አካባቢ ያለ የሚመለከተው አካል ድጋፍ ላደርግለን ቢያበረታታ ማለት እንደዛ እንደዛ ቢያደርጉልን የተሻለ ነገር እንሰራለን ብዬ ነው። እሺ፣ በጣም እንግዲህ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ወደፊት ከዚህ የተሻለ ስራ ሰርተ እንደዚህ አይነት ነገሮችን ግንዛቤ በመፍጠር የተሻለ ነገር እንደምትመጣ አተማመን ባለው እና ጨፌ ከተማ ስም እጅግ በጣም አድርጌ ያመሰግናሉ ለነበረኝ ቆይታ ከዚህ የበለጠ ቦታ ደርሰን እንደምንገናኝ አልጠራጠርም። አመሰግናለሁ። ቀጣይ ሳምንት ከሌላ እንግዳ ጋር እስክንገናኝ መልካም ቆይታ